አሁን ማሰብ ያለብን በጌታችን በኢየሱስ ክርስቶስ ያገኘነውን አዲስ የሕይወት ስርዓት ነው ማሰብ ያለብን። ይህ አዲስ ሕይወት ብቻ ሳይሆን አዲስ ሰማያዊ ስርዓት ነው። አዲስ ዘላለማዊ ስርዓት ነው። ጊዜያዊ ስርዓት አይደለም። የሕይወት ስርዓት ነው ይላል። ክብር ለስሙ ይሁን። ይሄ ያለውን ስደት አላቃለለው። ስደት አይቃለልም። መከራ ችግር አይቃለልም ጸጋው ከዚህ በላይ ነው። ምክንያት የለንም ነው ሚል። ለዚህ ምን የለንም ምክንያት የለን፣ ምንም የምና ስደቱ እውነት ነው። ይሄ ምናልባት ይህ ወናፍ የሚለው ነገር ብዙዎቻችን ላይገባን ይችላል። ፋታ የሌለው ይህ ምንም ማባሪያ የሌለው ሌትም ቀንም ያለውን መከራ ይሄ እውነት ነው። ግን ለዚህ ጆሮ አትስጡት። በዚህ የማንም ልብ ምን አይበል አይውደቅ ግን፣ አሁን ማሰብ ያለብን በጌታችን በኢየሱስ ክርስቶስ ያገኘነውን አዲስ የህይወት ስርዓት ይህን ህይወት እንዴት ተግባራዊ እናድርገው፣ እንዴት እንኖር፣ ራሳችን እንዴት አሳልፈን እንስጥ ብለን ማሰብ ነው እንጂ ለዚህ ምድራዊ ነገር ተውት እያለን እንደሌለ ተውት የሚል አይነት ይናገራልና። በጣም የገረመኝ ነገር የዚህ ሰው የህይወት ይዘት፣ የዚህ ጸሐፊ የመረዳቱ አቅም! ጌታ የተባረከ ይሁን። ወገኖች፣ ስንኖር ሌላውን ማኖር እንችላለን። ስንኖር ሌላውን ማኖር እንችላለን። በጣም የገረመኝ ነገር የአንድ ሰው መኖር እንዴት ቀላል! ይሄ ለጉባኤ አይደለም። ማለት ለአንድ ሰው አይደለም ለጉባኤ ነው። ይሄው ከጉባኤ ጉባኤ ከዘመን ዘመን ለእኛም እየተናገረ ነው። ለእኛም እየተናገረን ያለና መጽናታችሁን እንደ ቀላል አትዩት። ምክንያቱም የእያንዳንዱ ህይወት እንደዚህ በቀላሉ የሚቆም አደለም፣ እንደዚህ ብለን ብለን ደጋግፈን የምናቆመው አደለም። ጸጋው ግን ያለ ድጋፍ ያቆማል። ጌታ የተባረከ። ጸጋው ያለ ድጋፍ ያቆማል። እዚህ የደረስ ነው። ጸጋው ያለ ድጋፍ። አንዳንድ ጊዜ እኔ እኮ እንዲህ እኮ የለኝም። አንዳንድ ጊዜ እኔ እኮ ነገ የሉኝም። እኔ እኮ ሰው የለኝም። እኔ እኮ እንደዚህ የለኝም በተለይ እኔ ኮ ስፖንሰር የሆነ እኛ አጥቼ ነው በቃ ምክንያታችን በጣም ብዙ ነው። ግንቹ እግዚአብሔር ሲል እግዚአብሔር ሲል ነው በቃ ሀሳቤ የገባችሁ ሺ ቢኖራችሁ አይሆንም። እግዚአብሔር ካላለ ሺ ነበረ ሺ ቢኖር እግዚአብሔር ከነገሌ በላይ ነው። ከነገሊት በላይ ነው። እግዚአብሔር ክብር ለስሙ ይሁን። እኛን በሚፈልገው መንገድ ነው የሚመራ እግዚአብሔር እያንዳንዳችንን እያንዳንዳችንን የራሱ መንገድ አለው። የሚገርማችሁ ለእያንዳንዳችን የራሱ መንገድ አለው። አንዱም በአንዱ አይመራ። ወጣችሁ ብትመሰክሩ ሁላችን እድሉን ብናገኘው የተለያየ መንገድ ነው ያለን። ይሄ በዓለም ላይ ያለው ቢሊየን ህዝብ ቢመጣ እግዚአብሔር ለእያንዳንዱ መንገድ አለው የሚያኖርበት የራሱ ዘ ያለ። ክብር ለስሙ ይሁን። አምላካችን እግዚአብሔር ይሄ ነው። ክብር ለስሙ ይሁን። ስለዚህ ተዉት አላቸው እንደ ተራ እንደ አንድ ትንሽ ልጅ የኒሮውን ነገር ተውት። የሚያደርግ ሲበራለት እኮ ስንረዳ የክርስትና ነገር ስንረዳው ሌላው ነገር በጣም ቀላል ነው የሚሆን። በጣም የፈራ ነው ነገር እንዴት እንዴት እንዴት እንላለን። በጣም ወደ እግዚአብሔር ስንጠጋ ነገሮችን ስንተው የመጨረሻው ሞት አይደል በቃ መሄደው ወደ ጌታ ነው ብለን ስንተው ያኔ እግዚአብሔር ይጀምራል። በቃ የመጨረሻው ይሄ አይደለ በቃ ትቸዋለሁ ስንል፣ ወገኖች አንዳንድ ጊዜ እራሳችን ይሰጠ ነው ይመስላል፣ ግን ራሳችንን ጨብጠን የያዝ ነው እኛን ብዙ ነገር እንዲህ ብለን አንድላለን። ግን ያው እንደ ሰው እያንዳንዳችን የራሳችንን ድካም ስላለን፣ ግን ሁልጊዜ በድካም መኖር የለብንም። አሁን ማሰብ ያለብናል ይህ ቀላል የሆነውን ቢበዛም ሞታደን የኒሮውን ጉዳይ ሳይሆን ይህ ለእኔና ለእናንተ ብሎ የመጣው ነ የሆነውን የሆነው የብሉይ ኪዳን ያስገኘውን እኔና እናንተ በነፃ እንድንኖር ለዘላለም ሕይወት የጠራንን እሱን ነው ማሰብ ያለባቸው። ይህ የበረታው ኃይለኛ የሆነው እንደ ወጀብ እንደ ማዕበል የሆነውን ስደት በእርግጥ አለ፣ ግን ጸጋው ከዚህ በላይ ነዋል። ጌታ ይባረክ። ስለዚህ ጥያቄው መሆን ያ ከሁኔታ ተነስተን ሁኔታ ያለውን ሁኔታው ያለውን አይደለም። ትክክለኛው ነገር ትክክለኛውን እውነተኛ የሆነውን እውነተኛው የእግዚአብሔር ያለውን መቀበል ስንችል ነው፣ ይላቸዋል የይሁድ ስርዓት ሁሉ ልዩ በሆነው ክህነት ኢየሱስ ክርስቶስ ምን ብሎታል ተክቶታል። መነገር፣ መወሳት፣ መዘመር የኒሮ ጉዳይ ይህን ሁሉ መሆን የለበት። ስማችሁ ስለ ኒሮ መዘመራችሁ መናገራችሁ እዚህ ላይ ይቁ። መወሳት፣ መነገር፣ መዘመር፣ ከፍ ማድረግ ያለብን ስለኔና ለናንተ የሞተውን በሰማይና በምድር መካከለኛ የሆነውን በጌታችን ጌታችንን ኢየሱስ ክርስቶስን ነው። ሌላው ማድነቅ ያለብን የደረሰብንን መከራ ሳይሆን ያገኘነውን ህይወት ነው ይላል ጌታ ይባረክ። የደረሰብንን መከራ፣ እየደረሰ ያለውን ችግር፣ እየደረሰ ያለውን ወቅታዊ ሁኔታውን ያለውን ምንሰማውን፣ የምናየውን ሳይሆን ያገኘነውን ህይወት ነው ማድነቅ ያለብን። ጌታ ይባረግ። ምክንያቱም ያገኘነው ህይወት በምንም ነገር አይተካም። ግን የደረሰብን መከራ ወደ ዘላለም ህይወት ነው የሚወስደው። የሚደርሰው መከራ ቢበዛ ሞት ስለሆነ ወደ ዘላለም ወደ እግዚአብሔር ነው የሚያሻግራል። ስለዚህ ከጌታ ጋር ሆናችሁ በሚደርሰው ነገር ብትስ ለዘላለም ህይወት ነው ይላል። ለዘላለም ህይወት ነው የሚያደርሳችሁ። ይህን እንደ ቀላል ቆጠሩት። ሞትን እንደ ቀላል ይቆጥራል ሲበራለት ሰው እንደዚህ ነው ወገኖች። አዲሱን የህይወት ስርዓት የህይወት ዘይቤ እንዴት እንኑረው እንዴት እንተግብረው እንጂ በዚህ ተይዛችሁ ወደ ኋላ ማፈግፈግ አለብን ብላችሁ ታስባላችሁ? ይሄ ሞኝነት ነው ይላችኋል። ምክንያቱም በብዙ አይነትና በብዙ ጎዳና፣ ብዙ ጊዜ በብዙ ክፍሎች፣ በተለያዩ መንገዶች የጌታችን የኢየሱስ ክርስቶስ መምጣት ከሁኔታው የተነሳ እናንተ ይህን ቢያደበዝዝም ግን እሱ የክርስቶስ ኢየሱስ መምጣት በአንድ ቀን ጀንበር ተነግሮ የመጣ አይደለም። በብዙ ጊዜ በብዙ ጎዳና ጎዳና ማለት ው እንደዚህ ትልልቅ ሀይወዎች ናቸው። መንገድ የየሰፈርን መንገድ አለ እና ብዙ በቅብብሎሽ ነቢያት ከነቢያት ተቀባብለውት ከአባቶቻችን ጊዜ ጀምሮ ይሄ የተነገረው እንዲሁ በቀላሉ ያገኘነው ህይወት እንዲሁ በቀላሉ አይደለም። ብዙ ነቢያት ተናግረውት ሳያዩት ሳያዩት አልፈዋል። ሳያገኙት ተሳልመውት አለፈው አይደልም? ስለዚህ በብዙ መንገድና በብዙ ጎዳና በተለያየ መንገድ የመጣው ጌታ ኢየሱስ ክርስቶስን ማግኘታችን በዚህ ሐሴት ነው ማድረግ ያለብን ይላል። ምክንያቱም በአንድ ቀን ጀንበር የመጣ አይደለም። በአንድ ቀን ጀንበር የመጣ አይደለም፣ በዚህ ነው መደሰት ያለባቸው እያለ ሁሉን ወራሽ ባደረገው በልጁ የተናገረው ቃል የቀደመው ታሪክ ቀጣይ ሲሆን የነቢያት አገልግሎት ለዚያ እንደ ማስረጃ ዕርከን ነው። እግዚአብሔር እንዴት በጥንት ዘመን በነቢያት በአባቶች ማሳየት የጀመረው የመግለጥ ታሪክ ከመሰረቱ እስከ እስከ ድምደማቱ ወይም እስከ መጨረሻው እንዳደረሰው ማሳያው ነው አትዘናጉ ይላል ይሄ በአባቶች ሁሉ ሲናገሩት የእነሱን ሁሉ አገልግሎት ከንቱ እያደረጋቸው ነው እነሱ ሳያዩት እኛን ስለ እሱ ተናግረው እነሱ በተናገሩት እኛን እያገለገሉ ነው ስለዚህ ይሄ በአንድ ቀን ጀንበር የመጣ እንዲሁ ጌታን ተቀበሉ ስለ ተባላችሁ በቀላሉ ስላገኛችሁት እንጂ በቀላሉ ተቀበል ነው እንጂ ነገሩ ቀላል አይደለም። ክብር ለስሙ ይሁ። እኛ ስናገኘው እኛን ያገኘንበት መንገድ ቀላል ሆነ እንጂ የእሷ አመጣጠ ግን ቀላል አልነበር። ብዙዎች መችባየ ነው ብለው ሳያዩት ብዙ ዘመን ስለሱ ተናግረው፣ ነቢያት ተናግረው፣ አባቶች ተናግረው፣ ህግጋት ተናግረው፣ ካህናት ደክመው ከመሰረቱ እስከ ድምድማቱ እንደደረሰ ማስረጃ ነው። ማሳያ ድምድማቱ መጨረሻው፣ ሁሉን ወራሽ ባደረገው በልጁ በኩል ነው። የፍጥረት ሁሉ ትኩረት ልጁ ላይ ነው ይላል። ይህ ያገኘነው ህይወት እኛ ብቻ አይደለነ። የፍጥረት ሁሉ ትኩረት እዚህ ላይ ነው። ዓለማትን ሁሉ በፈጠረው አደሚ ዓለማትን ሁሉ በፈጠረ በስልጣኑ ቃል እየደገፈ ይላል። ስለዚህ ይህ የምናየው ዓለም ሁሉ ተደግፎ የቆመው በእርሱ ነው። እኔ የተጠቀመበት አማርኛ የተጠቀመበት እንግዲህ ቃላት በጣም ይገርማል። የልጁ ትኩረት ዓለማትን በፈጠረበት እያለ ያለውን የህይወት የተቀበልነው ህይወት የተቀበሉት ህይወት ምን ያክል ክቡር እንደሆነ በቀላል እንደማይገኝ ይህንን ይነግራቸዋል። ክብር ለስሙ ይሁን። ሌላው ምንድን ነው? እናንተ ያላችሁ ህይወት ሌላው የለውም። ለእናንተ ስትቀበሉት ቀላል ይመስላል። የተቀበላችሁት ህይወት ግን አመጣጡ ቀላል አይደለም። እናንተ ያላችሁ ህይወት ሌላው ሰው የለውም። እነ ኒሮው ይህ ህይወት ስለሌላቸው ነው ስደትና መከራውን ያበዙብን። እናንተ ያላችሁ ህይወት ሌላው ሰው የለውም። ስለዚህ ሌላው የሌለው ህይወት ነው ያላችሁ። ተጠንቀቁ፣ ተመለሱ እያለ ይህንን ይነግራችኋል። ክብር ለስሙ ይሁን። ወገኖቼ ዛሬም እኔና እናንተ በዚህ ዘመን ከምንኖረው ከዚህ ካለው ከሁኔታው ከዚህ ከምናየው ነገር ይልቅ እሱ በህይወታችን ልቆ ይታይ፣ እሱ ልቆ ይታይ። ወገኖች እሱ የላቀ ይሁንልን። ክብር ለስሙ ይሁን። በእውነት ነው የምላችሁ። በተረዳን ቁጥር ኑሮ ቀላል ይሆነ። ከዚህ በኋላ መፍትሄው ምንድን ነው? በቃ በእግዚአብሔር ፊት መሆን ነው። በተለይ ለወጣቶች ብዙ እንደ ሃይማኖት አድርገን ላየን ወገኖች፣ ክርስትናችን ህይወት ነው፣ ሃይማኖት አይደለም። ያለ ጸሎት ህይወታችን መቀጠል አይችልም። እግዚአብሔር ፊት መሆን በቃ ወደ እኔ እስከ ዛሬ የኖርኩት በቃ በጌታ ስለሆንኩ በሰፈሬ ሳሄድ የእኔ ጓደኞችን አላገኝም። ወይ ከዚህ ሀገር ወጥተዋል። በቃ እኔ አንዳንድ ጊዜ መሄድ አቁም ያለው። በእርግጥ አሁን አሁን አንዳንድ ጊዜ የድሮ የትምህርት ቤት የልጅነት ጓደኛችሁ ይናፍቃችኋል እና አታገኙም። አሁን በክርስቶስ መንግሥት መስራትና በዳግም ሰዓቱ በሙላት በምትመጣው መካከል ያለውን ጊዜ አመልካች መሆኑ ነው። በዚህ ዘመን የተባለው ቃል ማለት በዚህ ዘመን ደግሞ ለእኛ የሚል ቃል አላደ በዚህ ዘመን የተባለው ጊዜ በክርስቶስ መንግሥት ምስረታና በዳግም ምጽአቱ በሙላት የምትመጣው መካከል ያለውን ጊዜ አመልካች መሆኑ ነው። እርሱ የክብሩ መንጸባረቅ ሲል ስለዚህ ልጁ የእግዚአብሔር የሆነ የእግዚአብሔር ብርሃን የክብሩ ከእግዚአብሔር የሆነ የክብር ብርሃን ይለዋል። ክብር ለስሙ ይሁን። በአንዳንድ ቦታ ላይ አሻራ የእኛ የሕይወት አሻራችን ብርሃኑ ይህ ውጫዊ የምናየው ብርሃን ብቻ ሳይሆን የውስጥ የሕይወት ብርሃን። ጌታ ይባረክ። የዘላለም ሕይወት ብርሃን ጊዜያዊ ያልሆነ ዘላለማዊ ተቆጥሮ የቁጥር መጨረሻ የሌለው ማለት ነው። ይህ ብርሃን የፀሐይ የጨረቃ፣ የከዋክብት ከእሳት አሁን የምንጠቀምበት የዘመኑ የቴክኖሎጂ ብለን የኤሌክትሪክ አይነት ብርሃን ያልሆነ ሰማያዊ ይህ ክብሩ ነጸብራቅ ሲለው ይህን ከነዚህ ሁሉ የላቀ የህይወት ብርሃን ያለን ይሄ ብርሃን ለእኛ የሚገለጠው በእግዚአብሔር ፊት በሆን መጠን ስብከታችን የሚደምቀው ዝማሪያችን የሚደምቀው ንግግራችን የሚደምቀው በእግዚአብሔር ፊት ስንሆን ነው። ክብር ለስሙ ይሁን። ስለዚህ በጸሎት መሆን ከእግዚአብሔር የምንቀበልበት መንገድ ነው። ወይም የእግዚአብሔርን እጅ የምናይበት ከእግዚአብሔር የምንቀበልበት ነው። የህይወት ምንጭ፣ ሰማያዊ ብርሃን፣ የህይወት ምንጭ ባንተ ዘንድ በብርሃን ብርሃንን የምንላለን እናያለን ይላል። መዝሙር 36 ቁጥር 9። ቲቶ ሁለት ከ1 እስከ 18 ስትሄዱ፣ እንደውም አንድ ሰው ቢያነብልኝ ደስ ይለኛል። ፓስተር ብርሌ ታነብልኝ ቲቶ 2 ከ11 እስከ 15 ብታነብልኝ ደስ ይለኛል። እና ይህ የህይወት ብርሃን በህይወታችን እንዲበራ እንዲታይ ባለፈው ተናገር ያለው መሰል የእግዚአብሔር ዝምድናችን ከዚህ በኋላ ባለው ዘመን ከእግዚአብሔር ቃል ጋር ይሁን። በቃ ከእግዚአብሔር ቃል ጋር ከእግዚአብሔር ቃል ጋር። እሺ ከ11 አጥጋተኝነትን ና ዓለማዊ ሚ ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስ ስም ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን ለምሰል በአሁኑ ዘመን እንድንኖር ያስተምረናል። መድኃኒታችንን ከዓመፃ ሁሉ እንዲበሽ መልካሙንም ለማድረግ የሚቀናውን ገንዘቡ የሚሆነውን ሕዝብ ለራሱ እንዲያነጻ ስለ እኛ ነፍሱን ሰጥቷል። ጌታ ይባርክ። በጣም ይገርማል አይደል? እግዚአብሔርን በመምሰል